የአርሰናሉ አሰልጣኝ ማይክል አርቴታ ረዳትና የቀኝ እጅ የሆኑት ወጣቱ አሰልጣኝ ካርሎስ ኩዌስታ ከአርሰናል ጋር ሊለያዩ ከጫፍ መድረሳቸው ተገልጿል። የ29 ዓመቱ የአርሰናል አሰልጣኞች ባክሩም ስታፍ የሆኑት ካርሎስ ኩዌስታ የማይክል አርቴታ ዋና ቁልፍ ሰው መሆናቸው ሲነገር፣ በአርሰናል ቤት ትልቅ አስተዋጽኦም እንደነበራቸው ተነግሯል። አሰልጣኙ በሰሜን ለንደኑ ክለብ ከ2020 ጀምሮ አምስት ዓመታትን ያሳለፉ ሲሆን በአትሌቲኮ ማድሪድ እና በዩቬንቱስ ቤት ወጣቶችን በማሰልጠን ትልቅ ስራን መስራትም ችለዋል። ረዳት አሰልጣኙ ካርሎስ ኩዌስታ በመድፈኞቹ ቤት ከአሰልጣኝ ማይክል አርቴታ በተጨማሪ አልበርት ስቱዌንቨርግ፣ ኒኮ ዦቨር እና ኢኒያኪ ካን ከመሳሰሉ የአርሰናል የባክሩም ኮችንግ ስታፍ አባላት ጋር ጥሩ ስራ መስራታቸው ለቀጣይ የአሰልጣኝነት ስራቸው ትልቅ ሚናን እንደሚጫወትላቸውም ተነግሯል። አሰልጣኙ በመድፈኞቹ ቤት እስከ 207 የሚያደርስ ኮንትራት ቢኖራቸውም አሁን ላይ ወደ ጣሊያን በማቅናት አሰልጣኝ ክርስቲያን ሼቪን ያሰናበተውን ፓርማን ለማሰልጠን ተቃርቧልም ተብሏል። በብዙዎች ዘንድ ተስፋ የተጣለባቸው ረዳት አሰልጣኙ ካርሎስ ኩዌስታ በአንድ ወቅት የአርሰናሉ ተጫዋች ግራን ዣካ በቀጣይ ዓመታት ካርሎስ ኩዌስታ ትልቅ ክለብን በአሰልጣኝነት እንደሚረከብ እርግጠኛ ነኝ ሲል ስለ አሰልጣኙ ምርጥነት ምስክርነት መስጠቱም ይታወሳል። ታማኝ የመረጃ ምንጮች እንደዘገቡት ከሆነ ካርሎስ ኩዌስታ በዛሬው ዕለት ወደ ጣሊያን ሊያቀኑ እንደሚችሉም ዘግበውታል። ሳዲዮ ማኔ በእንግሊዝ ፕሪምየር ሊግ ክለቦች እየተፈለገ እንደሆነ ሚረር ባወጣው መረጃ አስነብቧል። መዳረሻውን ሳውዲ በማድረግ በአልናስር እየተጫወተ የሚገኘው የቀድሞ የሊቨርፑሉ ተጫዋች አሁን ላይ ሶስት የእንግሊዝ ፕሪምየር ሊግ ክለቦች እሱን ለማስፈረም ከፍተኛ ፍላጎት እንዳላቸው ተዘግቧል። ከነዚያ መካከል የኢዲሃው ኒውካስል ዩናይትድ ሲሆን፣ ተጫዋቹ በፍጹም ወደ ማግፓይሶቹ ቤት መሄድ እንደማይፈልግም ተያይዞ ተዘግቧል። በሌላ መልኩ የአሰልጣኝ ሩበን አሞሪሙ ማንቸስተር ዩናይትድ የሳዲዮ ማኔ ሌላኛው ፈላጊ ሆኖ ብቅ ብሏልም ተብሏል። የመርሲሳይዶ ክለብ ሊቨርፑል አሁንም በሪካርድ ዋጋ ተጫዋች ለማስፈረም ማሰባቸው ተሰምቷል። በክረምቱ የዝውር መስኮት የነቃት ሳትፎን ለማድረግ አልሞ የተነሳው ያርኔ ስሎቱ ቡድን ፍሎሪያን ቪርትስን በሪካርድ ዋጋ ለማስፈረም ቀናት ብቻ ቀርተውቷል። ይህ በእንዲህ እንዳለ ሊቨርፑል በዚህኛው የክረምቱ የተጫዋቾች ዝውር ላይ የብሪቲሽን ሪካርድ በሰበረ ዋጋ ተጫዋች ሊያስፈርሙ እንደሆነም ተደምጧል። ቶክስፖርት ባወጣው መረጃ መሰረት በግንባር ቀደምትነት የተያዘው የኒውካስል ዩናይትዱን የፊት መስመር አጥቂ አሌክዛንደር አይዛክ ሲሆን 150 ሚሊዮን ፓውንድ ሊያስወጣቸው እንደሚችልም ተገምቷል። ፈረንሳዊው የፊት መስመር ተጫዋች ኪሊያን ኢምባፔ ቡድኑ ሪያል ማድሪድ ትላንት ባደረገው ልምምድ ላይ ሳይሳተፍ ቀርቷል። ኪሊያን ኢምባፔ በልምምድ ያልተሳተፈው ባጋጠመው ሕመም ምክንያት እንደሆነም ሲነገር የክለቡ ቴሌቪዥን ይህንን መረጃ አውጥቶታል። ኪሊያን ኢምባፔ በዛሬው የአልሂላል የክለቦች ዓለም ዋንጫ ጨዋታ ላይ መሳተፍና ለመሳተፉ በግልጽ የታወቀ ነገር ባይኖርም ቀጣይ የጤና ሁኔታው ታይቶ መሳተፍ አለመሳተፉ እንደሚወሰንም ተያይዞ ተገልጿል። ሪያል ማድሪድ ዛሬ ምሽት በክለቦች አለም ዋንጫ ምሽት አራት ሰዓት ከአልሂላል ጋር የመጀመሪያ የክለቦች አለም ዋንጫ ጨዋታውን ያደርጋል።